ህይወታችን ደግሞ ኑሮችን ጨብጦ ከመጥፋት ሰው በፊት ወገናችሁ ከተረሳችሁ እኛም ደግሞ እናንተን ወገን አድርገን እኛም ለራሴ ወደፊት እንገስግሳለን። አገራ እንለዋለን ነው እንዲህ ሰላም፣ ሰላም። ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ፣ አለሁ እግዚአብሔር ይመስገን። በያላችሁበት በሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃ ተመልሼ መጥቻለሁኝ። ብፁዕ አቡነ ሩፋኤል እንግዲህ በአጫሉ እንደሳ መቃብር የተገኝተው መማጸ ናቸው። ብዙዎችን እያነጋገረን ያለው እውነት በዚህ ቦታ ላይ ብፁዕ አቡነ ሩፋኤል መገኘት አለባቸው የለባቸው የሚለውን አብረን የምናየው ይሆናል። በተጨማሪ ከኋላ እንዳያችሁት በወታደሮች መነኮሳቱ ሲሰቃዩ የሚያሳይ ቪዲዮ ወጥቶ ብዙዎችን በዚህ ጉዳይ ሀሳባቸውን እየገለጹ ነው ያሉት። ይህን ቪዲዮ ባላሳያችሁ ደስተኛ ነበርኩ፣ ነገር ግን እንደ አንድ የሃይማኖት አባት ልብስ የለበሱ ወንድሞቻችን ስለሆኑ፣ በእርግጥ ማንነታቸው አልታወቀም። የኦርቶዶክስ ቤተክርስቲያን አገልጋይ ይሆኑ አይሆኑ አልታወቀም። ነገር ግን ቪዲዮ ላይ እንደሚያሳዩን ከሆነ ካህናት ናቸው፣ ቆብ ለብሰው ነው እያየን ያለ ነው። በእውነት እነሱ ከሆኑ እንደዚህ የተደረጉ ያሉት በጣም እጅግ የሚያሳዝን ነገር ነው። ማንኛውም ሰው ቢሆን ይከበር ይገባዋል። ሰው እስከሆነ ድረስ በሰውነቱ እንደዚህ ያለ ነገር ሊደረግ አይገባም ብዬ ማስብ፣ ሰው ነኝ። ነገር ግን ቪዲዮውን አይተን ሀሳባችሁን የሚሰጡበት ይሆናል። በዚህ ጉዳይ ላይም ሁላችሁም ቪዲዮ ላይክ እያደረጋችሁ ጀምሩት። እጅግ የምናያቸው እጅግ ቦታ ሰጥተን የምናያቸው ቪዲዮዎች አሉ። ሁላችሁም ቪዲዮን ሼር እያደረጋችሁ ጀምሩት። ወደ ቪዲዮ እንሄዳለን። ቅድሚያው ዳረኩ ቪዲዮ ስታችኋለ፣ ተከታተሉ። ሰላም እንዴት አላችሁ? ከዚህ ህንፃ መመረቅ በላይ በዚህ ሰዓት ሊያሳስበን ሊያስቆጨን የሚገባ ጉዳይ በዝቋላ አቦ በዓመት ዓመት ስለሚገደሉ መነኮሳት ስለ ሀገር ሰላም ስለ ቤተ ክርስቲያን አንድነት የሚጸልዩ በዓመት ዓመት ግን በግፍ ለሚታረዱ መነኮሳት አባቶች ነበረ ልናስብ የሚገባው። ቤተ ክርስቲያን እኮ ብዙ ህንፃዎች አሏት። ህንፃ አይደለም የሚያስፈልጋ ዛሬ በህንፃው ውስጥ ኖሮ ህንፃውን የሚያስተዳድር አካል ነው የሚያስፈልገው። ስለዚህ ስለ አባቶች መሞት ስለ አባቶች ግድያ ምንም ሳይቆጫችሁ ወይም ደግሞ ሳይቆረቁራችሁ ስለ ህንፃ ምርቃት የምታወሩን ከሆነ በዚህ ዘመን እኔ እኔ የሚገባኝ በዚህ ዘመን አባቶች እንደሌሉ ነው የምረዳው። ሽቅብ ወደ ላይ እናንተን መናገር እናንተን መኮንን እናንተ ማስተማር አይቻልም። ያንን ስለምናቅ ነው እንደ ልጅነት እንደውችን ብታደርጉ ብለን ጥቆማ የምንሰጠውና፣ እኔ እውነት ለመናገር በዚህ ሰዓት ልናስብ ልንመለከት የሚገባው የነበረ ጉዳይ በዚህ ቋላ ስለሚገደሉ እንደው በዚህ አጋጣሚ አዲስ አበባ ከንቲባን ክብር ታዳነቻ አቤቤ ማግኘታችሁ ካልቀረ በዝቋላ አቦ ለሚገኙ መነኮሳት የተለየ ጥበቃ የተለየ ከለላ እንዲደረግላቸው ብጠይቁ ነበረ ለእኔ በግሌ እንደ ልጅነት የሚያስደስተኝ ነበረው። ግን ምን እንደሆነ አላቅም። መሸላለሙን መርጣችኋል። ህንፃ ትልቅ ነገር አድርጋችሁ እያያችሁት ነው። በየደብሩ በየቤተክርስቲያኑ ትላልቅ ህንፃዎች እየተመረቁ ነውእና ስለ አባቶቻችን ብናስብ ላሉ አመሰግናለሁ። ኦኬ እንደሰማችሁት የወንድማችን የዮኒ ስማት ሀሳብ የኔም ሀሳብ ነው። ወንድማችን እግዚአብሔር አክብር ላይ ማለት ወዳለኝ እንግዲህ ከእግዚአብሔር በታች መንጋውን የሚጠብቁ አባቶቻችን ከመሆናቸው አንጻር የምንኩሳቱን ግድያ እንደዚህ ያለው ባለስልጣናት ጋር ሲገናኙ ቁጭ ብለው ቢመካከሩበት ቢወያዩበት ምን ችግር አለ? ኦርቶዶክሳውያን ብቻ በጣም የሚያሳዝን ነገር ነው። ለማንኛውም እስኪ ወደ መጀመሪያው ቪዲዮ ወደ አሳያችሁ ቪዲዮ ሄድና እስኪ አይተን ሀሳብን የሚሰጥበት ይሆናል።

ኦኬ እንዳያችሁት ብፁዕ አቡነ ሩፋኤል ሊቀ ጳጳስ እንግዲህ በአርቲስት አጫሉ ሁንዴሳ መቃብር ላይ ተገኝተው እየተማጸኑ ነው ያሉት። ከአንድ ሊቀ ጳጳስ ነገር ስናይ በጣም እጅግ የሚያሳዝን ነገር ነው እያየን ያለ ነው። እውነት ላችኋለሁ። እኚህ ሊቀ ጳጳስ መጎብኘት ካለባቸው የት ቦታ ነው መጎብኘት ያለባቸው? ከዚህ ቀደም ለሃይማኖታቸው ሲሉ መስዋዕትነት ነው የተቀበሉ የሻሸመኔ ሰማዕታት የሉም? እንዲሁም በአሪሴ ላይ ለሃይማኖታቸው ሲሉ ከነቤተሰቦቻቸው በግፍ የተረሸኑ ካህናት የሉም? እንዲሁም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በግፍ የተረሸኑ መነኮሳት የሉም? በእውነት ማንኛውን ነገር ነው መጎብኘት ያለብን? አንድ ሊቀጳጳስ የየት ቦታ ሄደው ነው? የማን መቃብር ነው መጎብኘት ያለባቸው? የአርቲስቱ ወይስ የሰማዕታቱ? ለሃይማኖታቸው ብለው የተሰዉት፣ በጣም በጣም የሚያሳዝን ነገር ነው። ለሃይማኖታቸው ብለው መስዋዕትነትን የተቀበሉ ሰማዕታት ምንም ግድ አይላቸውም። ነገር ግን አርቲስት መቃብር ላይ እያየናቸው በእንደዚህ አይነት መልኩ ሲማጸኑ እናያለን ማለት ነው። አንድ መስመር ማግለጫ ለማውጣት እንኳን ይከብዳቸዋል። በኦርቶዶክሳውያን ግድያ ላይ ማለት ነው። ነገር ግን እንደዚህ አይነት ቦታ ላይ መጥተው ሲማጸኑ እናያለን። ትዝብት ነው። በጣም ያሳዝን ነገር ነው። ኦርቶዶክሳ

ኦኬ እያያችሁት ነው። ይህ ቪዲዮ እንግዲህ በጣም የሚያሳዝን ነገር ነው። ሰው ኖርማል ሰው ቢሆን ራሱ ይህን እኛ ኦርቶዶክሳውያን አንመኝም። ማንም ሰው በሀገሩ በነፃነት የመኖር መብት አለው ብለን ነው የምናስበው። በክርስቲያን የምታስተምረን ፍቅር ነው፣ ክርስቶስ የሚያስተማረን ፍቅር ነው። ነገር ግን ይህን ቪዲዮ ከምን አንጻር መሰላችሁ እኛ ኦርቶዶክሳያን የምናየው፣ ላሳያችሁም የፈለግኩት ማሳየትም አልፈልግም። ነገር ግን የሃይማኖት አባት ልብስ ለብሰው ሳይ አንድ ኦርቶዶክሳዊ ወጣት ይህን ነገር የሃይማኖት አባት ከሆኑ ትክክል አይደለም፣ መጨቆን የለባቸውም። እውነት እላቸዋለሁ የሚጠየቀውም ጥያቄ በአግባብ በስነስርዓት መጠየቅ አለባቸው መመርመር አለባቸው እንጂ መሰቀይት የለባቸውም ብዬ አስባለሁ። ስለዚህ ኦርቶዶክሳዊ ከሆኑ ወንድሞቻችን ይህን ነገር አንድ ኦርቶዶክሳዊ አልቀበለውም ትክክል አይደለም ብዬ የማስብ ሰው ነው። የራሳችሁን ሀሳብ ኮመንትና ላይ ያስቀምጡ። ላይ በእናንተ ነው። ደብረ ሊባኖስ የነሀሴ ተክለ ሃይማኖት ደብረ ሊባኖስ ባህል አክብር ያለው አባታችን አቡነ ተክለ ሃይማኖት እዚያ ሲነግሩኝ እዚህ በሙገር በኩል አሉ እነዚህ አሁን እንዲህ ሸኔ ነው ማን የምትሏቸው፣ አምጠው ታቦቱን አሉ አሉ ገብቶ እንዲሁ ካህናችም ጥቂቶች ናቸው እያጠነ የሚኖር ነው እንጂ አምጠው ታቦቱን እዚህ ውስጥ ያለውን አውጠው እኔ ወንድሜ እምቢ አለኝ። ብትፈልግ አንተ ገብተህ አውጠው እንጂ እምቢ አለኝ ይል አልጨሱም። ሰውዬው ሲኖር ሄድ የት ነው ያለው? ሄድ ይዞ መቅበሩ ላይ አለ። አንተ አውጠው እንጂ እኔ እሺ የማይለኝም እምቢ አለኝ ይል አልጨሱም። አላወጣም እኔ ዋጣለሁ ብሎ ጠበንጃው መተክሻ ይዞ እንዲህ ሲል አውረዶ ተመሬት ይፈጫው ማሏ ማሏ ማሏ ማለው አለና፣ ጥሎት እየተፈራ ነው ይኸው ሰው እንደነገሩኝ ነው። ዛሬም ታምር እየተደረገ ነው፣ ዛሬም አልተቋረጠም። እውነት እንዲያው ምን መሰላችሁ፣ ዛሬም እግዚአብሔር አሁን የኛ ኃጢአት እንጂ ታቦቱን፣ ጽላቱን እግዚአብሔር ከእግዚአብሔር እጅ ተቀበል ነው እንጂ ሰው ሰራሽ አይደለም። የተቀበለው ከእግዚአብሔር እጅ ነው። እግዚአብሔር ደግሞ የሻረበት ጊዜ የለም። አሁንም ስም እግዚአብሔር ነው ያለበት እኛና እግዚአብሔር የምንገናኝበት እመቤታችንንማ አለመታደል እንጂ ምን ልንገራችሁ። እንዴው ሌለ የአምላክ እናት ከመባል በላይ ምን ታድርግ? ምን ምን ክብር ይሰጥ ተዚህ በላይ እንዴው የዞኑ መስተዳድር የጠቅላይ ሚኒስትሩ እናት መባል እንኳ ምን ያህል ክብር አለ? እስቲ የዞኑ መስተዳድር የጠቅላይ ሚኒስትሩ የፖሊስ አዛዡ እናት ብትባል እንኳ ምን ያህል ክብር አላት? እንዴ እሷን እኮ እና ይህንን ሰማይ ያለ ምሰሶ ይህንን መሬት ያለ ካስማ ወዴት ያለውን ይህ ሁሉ ፍጥረት ለፈጠረው አምላክ እናት ሆኖ መገኘት ከዚህ በላይ ምን ክብር ይሰጣት? ምን ክብር ይሰጣት? እጅግ በጣም የሚያሳዝን የሚያስቆጭ ነገር ነው። ዛሬ ይዤላቸው የመጣሁት ሊቀ ጉባኤ መምህር ደረጀ ነጋሽ ዘይንዬን በተመለከተ ነው። ዛሬ ሰኞ ዕለት ሰኔ 23 ቀን ፍርድ ቤት እንደሚቀርቡ ነበር የተነገራቸው። በዚህ አግባብ ቅዳሜና እሁድን በዛው በፌዴራል ወንጀል ምርመራ ቢሮ አሳልፈዋል። በዚህ ሂደት ውስጥ ታዲያ ለሕክምናም ወደ ፖሊስ ሆስፒታል እንደሄዱ አርብ ዕለታም ደግሞ እንደዚሁ ቼክአፕ ስለነበራቸው እሱንም እንደታዩ ነግረናችሁ ነበር። ቅዳሜን እሁድን አሳልፈው ዛሬ ጠዋት ላይ እንደዚሁ አራት ኪሎ አካባቢ ባለ ፍርድ ቤት ነበር ይቀርባሉ የተባለው ቤተሰቦቻቸው በዛ ፍርድ ቤት ቢሄዱም እሳቸው እዚህ አይቀርቡም፣ ወደ 6 ኪሎ ነው የሚቀርቡት፣ ተብሎ ወደ 6 ኪሎ እንግዲህ ሄደዋል ማለት ነው። በዚህ ሂደት ውስጥ የህግ ባለሙያዎቻችን ከልብ ከልብ አዝኛለሁ። የእውነት ሊቀትጓን መምህር ደረጀ ነጋሽ ዘወንዬ አብሯቸው ሊቆም የሚገባ የህግ ባለሙያ ይጠፋል የሚል እምነት አልነበረኝም። ሊቀትጓን መምህር ደረጀ ነጋሽ ዘወንዬ ሰኔ 23 ቀን 2017 በዛሬ ዕለት በዋለው ችሎት የህግ ባለሙያው መልካም ውጎ የሚችለውን እውነት ለመግለጽ ቢጥርም ለሐምሌ ሶስት ተብለዋል። ለውሳኔ ተጨማሪ ቀናትን በእስር ቤት እንዲያሳልፉ ግድ ሆኗል ማለት ነው። እንደ ሌላው እንደው ታማሚ ናቸው ምናምን ሌላ ማቅለያ አይደለም የምንነግራችሁ። ይችሉታል። ምንም ጥረጠር የለውም። የተራ ጉዳይ ነው። ማንሽ ባለሳምንት ግድ የላችሁም። አንድ በአንድ እየተያዘ ከሚታፈን የሚዲያ ባለሙያዎች፣ ቲክቶከሮች ግድ የላችሁ ጩ እንድንጮህ የተሰጠን ጊዜ ነው። ግድ የላችሁም። የአገልግሎት አበል ብቻ የምትወስዶ አገልጋይ ችግር የለውም። በቃ አገልግሎት ባለበት አሳዶ አበሏ ብቻ አትጉደል። እናንተ ችግር የለውም። ምንም አይነካችሁም። ግን ያለሽ መስሎሻል። ተበልተሽ አልቀሻል ነው ነገር ይህ ኦኬ። የመምህራችን መምህር ደረጃ ዘወይን የነጋሽን ጉዳይ እንግዲህ ሰምታችሁታል። መምህራችን እንደ ተራዘመ ቀኑ ተራዝሟል፣ ለሐምሌ 3 ቀጠሮ ተሰጣችኋል ማለት ነው በድጋሚ። እኖ በጣም እጅግ የሚያሳዝን ነገር ነው፣ እያየን ያለ ነው ብዙ ኦርቶዶክሳዊ ወንድሞቻችን ለመምህራችን ድምጽ መሆን ሲገባቸው ሁሉም ዝም ብለው ነው ያሉት። በጣም የሚያሳዝን ነገር ነው። እኚህ መምህር ለኦርቶዶክስ ቤተክርስቲያን ትልቅ አሻራ ያሳረፉ መምህር ናቸው። እንዲሁም ትውልዱ ወደ ገደል እንዳይገባ በተለይ በ666 ላይ ትልቅ ስራ እየሰሩ ያሉ ምህመኑ ወደዛ እንዳይገባ ትልቅ አስተዋጽኦ እያደረጉ ያሉ መምህራችንን በዚህ ልክ ዝም ብሎ ድምፅ አለመሆን ማለት በእውነት ይሄ ንፍግነት ነው። እውነት ላችኋለሁ። በጣም የሚያሳዝን ነገር ነው። ሁላችሁም ከቻላችሁ ቪዲዮ እየሰራችሁ ፖስት አድርጉ። መምህራችን ጎል ልንቆም ይገባል። ፍትህ ለመምህራችን መምህር ደረጀ ዘዊንዬ ነጋሽ ማለት ወዳለሁ በዚህ ቪዲዮ ማለት ነው ሁላችሁም ድምጻችሁን አሰሙ ማለት እወዳለሁ። ከመቶ ሺህ በላይ ግብረ ሰዶማውያን ኢትዮጵያ ውስጥ አሉ። ኢትዮጵያውያን እምነት ያላቸው ከ98 በላይ በላይ አማኝ ሀገር ናት የምትባለው ኢትዮጵያ ውስጥ ግብረ ሰዶማውያን ኢትዮጵያ ውስጥ አሉ እና የመምህር መታሰብ ይህንን ነገር በግንባር ቀደምነት በብቻቸውን ማለት በሚባልበት ደረጃ እየተጋፈጡ እየተዋጉ ያሉትን ይህንን ሂደት የእሳቸው መታሰር ግን ይሄ ነገር ሙሉ ለሙሉ እንዲስፋፋ እንደሚያደርግ ነው እኔ የሚሰማኝ። ምሰሶ ሲፈርስ እንዴት ነው ቤት ያለ ምሰሶ እንደማይቆመው። የዚህ ሀሳብ የግብረሰዶምን የጸረ ግብረሰዶማውያንን መቃወም ሀሳብ መምህር ናቸው፣ ምሰሶ መስራቹም፣ ፕሬዚዳንቱ እሳቸው ናቸው ወርደው ከላይ እንደ ፕሬዚዳንት ሳይሆን ወርደው እያንዳንዱ ቦታ ክፍለ ሀገር እየሄዱ በየዩኒቨርሲቲዎቹ እየዞሩ ነው። እነዚህን ወጣቶች በተለይ በዩኒቨርሲቲ ላይ ያለው ግብረሰዶም ግብረሰዶም የማስፋፋት ሁኔታ እጅግ በጣም አሳዛኝ በሆነ መልኩ ነው አሁን ላይ ያለው። የመምህር እዚህ ሁኔታ ውስጥ መገኘት እነዛን ሁሉ ተማሪዎች ጭምር ገደል የሚያስገባ ሁኔታ ነው። ከዛ በተጨማሪ ደግሞ ይህ ጉዳይ ኢትዮጵያ 98 ፐርሰንት ሃይማኖት እምነት ተከታይ ያለበት ሀገር እንደመሆኗ ከዛ ደግሞ አብላጫውን ድምፅ የሚይዘው ኦርቶዶክስ ቤተክርስቲያን በመሆኑ መምህር እንግዲህ የቤተክርስቲያኒቷ ልጅ ናቸው፣ የቤተክርስቲያኒቷ አፍም ጭምር ናቸው። ቤተክርስቲያን ለምን ትነካለች ብለው ግንባር ቀደም ደረታቸውን ለምንም ነገር ፊት ለፊት የሚሰጡ ናቸው እና ቤተክርስቲያንም በዚህ ዙሪያ ልታግዛቸውና ልትደግፋቸው ይገባል። አሁን ያሉበትንም ሁኔታ እንግዲህ ትጅ እየታያለች እስኪ አ ያው ብዙ ሰዎች ይህንን ሀሳብ ያነሳሉ። ቤተ ክህነቱ እንዴት መምህር ደረጃ ታስረው ዝም አለ የሚል የተለያዩ ሰዎች የራሳቸውን ሀሳብ እየሰጡ ይገኛሉ። ስለዚህ መምህር ደረጃ የሚሰሯቸው ስራዎች በአንድም በሌላም መልኩ ቀጥታ ወይ ከሀገር ጋር የሚገናኝ ጉዳይ ነው ወይ ከሃይማኖት ጋር የሚገናኝ ጉዳይ ነው። እናንተ ውድና የተከበራችሁ ኦርቶዶክስያን ክርስቲያኖች የቪዲዮ ኮትሮ በተለየ መልኩ ሸርና ኮፒሊንግ ታደርጉልኝ ዘንድ በሰማዕቱ ቅዱስ ጊዮርጊስ ስምለምናችኋለሁ አሁን የምናገራችሁን ተአምር በፍጹም ደስታና በሐሴት እየሰማችሁ ለወዳጅ ዘመዶቻችሁ ታደርሱልኝ ዘንድ በሰማዕቱ ቅዱስ ጊዮርጊስ ስምለምናችኋለሁ አሁን የምነግራችሁ ተአምር በኦዲዮ ቪዲዮ በማስረጃ የተቀመጠ ተአምር ነው። ይህን ቪዲዮን አምጥቼ ይህ ነው ያነነው ብዬ ሰውን ኃጢአት በአደባባይ ከምገልጥ ብዬ ነው። ግን ደግሞ እናንተ ኦርቶዶክሳውያን ክርስቲያኖች ሀሴትን እያደረጋችሁ በቅዱሳኑ ሕብረት ውስጥ ያላችሁ መሆናችሁን በፍጹም ደስታ ልቡናችሁ ደስ እያለው ይህን ቪዲዮ ሰምታችሁ ለሰቦቹ ሸርት አደርጉላቸው ዘንድ ለምናችኋለሁ። እኛ ኦርቶዶክሳውያን ክርስቲያኖች ቅዱሳኑ በአጸደ ስጋ በአጸደ ነፍስ ከኛ ጋር ናቸው ስንል እየቀለድን አይደለም፣ እያሾፍን አይደለም። በራሳችን በስማቸው ታቦትን ቀርጸን አልፋና ኦሜጋ ለሆነው ለክርስቶስ ለእርሱ እየሰገድን ስሙን እየጠራን ቅዱሳኑ ስንማጸናቸው በእነርሱ ላይ ኃይሉን እንደሚገልጥ ፈጽመን ስለምናቅ ነው። ስለዚህም ደግሞ ስሙ ለዘላለም የተመሰገነ ይሁን። ሰማቱ ቅዱስ ጊዮርጊስ ያደረገውን ተአምር እነግራችኋለሁ። አትቸኩል፣ እነግርሃለሁ። ምን አትቸኮለ አንተ ኦርቶዶክስ አይ ኦኬ፣ ወደ ታምሩ ከመሄዳችን በፊት ለበጎ ነው። በነገራችን ላይ ነገር ይዞ የመጣሁት የሰማዕቱ ቅዱስ ጊዮርጊስን ስዕል አድኑ፣ የኢትዮጵያውን ገበዝ ተዋጊውን በፍጹም ልቡና ለሁለት ሰከንድ ሐሳብህን ንገረው፣ ይሰማል፣ ያደርግልሃል። እርግጠኛ ነኝ። ተሳለምኩ፣ ነገርከው፣ አመሰግናለሁ። ወደ ተአምሩ ልውሰዳችሁ። ይህ ተአምር የተፈጸመው እኔ ተወልጄ ያደግኩበት አካባቢ እንደም እዛ ቤተክርስቲያንም ነበርኩ። እግዚአብሔር የተመሰገነ ይሁን። እንዲሁም ለመጀመሪያ ጊዜ አገልግሎት የዛሬ አይተመስገን ጌታ። ለማንኛውም ታምር የተደረገው እዛ የሚያምር ቤተ ክርስቲያን ሌቦቹ ይመጡላችኋል በሌሊት ምን ለማድረግ ለመቀደስ? አደላችሁ መቸው። መስታወቱን ያን የሚያምር መስታወት ይሰብሩላችሁና ወደ ውስጥ ይገባሉ። ከውስጥ ገብተው ቤተክርስቲያን ውስጥ ያለውን ሙዳ የምጽዋት ሳንቲሙን ያነሱላችኋል። ሰብረው ማለት ነው ያደርጉና፣ ያ ደግሞ ሳያንሳቸው ወደ ቤተ መቅደሱ ለመግባት ያስቡላችኋል። ሌሊት ነው የዛኔ። ወደ ቤተ መቅደሱ ለመግባት ሲያስቡ አእምሮ ህሊናቸው ይሰወራል። ሰማዕቱ ቅዱስ ጊዮርጊስ ስራውን ሰራ። እዛ ቤተ ክርስቲያኑ ሲዞሩ ሲዞሩ ሲዞሩ ይቆዩላችሁና በገቡበት ይወጣሉ። ወጥተው ከቅጽረ ቤተ ክርስቲያኑ ሳይወጡ ወንጌል የምንሰብክበት መድረክ የለም ከውጭ ላይ ከእርሱ ደግሞ ሰማዕተ ቅዱስ ጊዮርጊስ ሲንከባከባቸው ማለት ነው። ወደ ውስጥ ገብተው ዝጋጃውን አንስተው ከውጭ ወጥላችሁና አንጥፈው ከነሳንቲማቸው ምናምን ሁለቱ ትኝት ትንቅልፋቸው ጌጣ ቅርበልኝ ተኝተውላችሁ በሌሊት ለሰዓታት ካህናቱ የሄዱ ለ ወደ ቤተክርስቲያን ከሄዱ በኋላ ደውል ይመቱ የለ ደውል ይደወላል። ታውቃላችሁ። መቸው በሌሊት ሌላው ካህን ይመጣላችሁና ደውሉን ሲመታው ደንግጠው የዛኔ ህሊናቸው ተመልሶ ደንግጠው ይነሳሉ። እሱ ደግሞ እዚ ጋር ተኝተው ሲያያቸው ቀድሞ የመጣ ካህን ነው ቤተክርስቲያኑ ተዘግቶበት ነው ብሎ ያስባል። ተነስተው ይሮጣሉ። የዛሌ ይሄ ካህን ምንድነው ነገሩ ብሎ ተሳልሞ ቤተክርስቲያኑ ሲያየው ወደ ውስጥ ገብቶ የተሰባበረ ምናምን ወጥቶ ትይዛለህ እንዳትለቅ ብሎ ለአካባቢው ሰው ይናገርላቸዋል። ከዛ በኋላ የአካባቢው ሰው ተደዋውሎ በዚህም በዛም ብሎ ይህን ሰውዬ ያዘላቸው አንዱን ማለት ነው ከሩቅ መንገድ በኋላ ባዶ ግሩንታ ያዘላቸው ቪዲዮ አለ። ግን ምን ይሰራል ኛ ዚ ሽብለጥፈው ብየሩ ከዛ ምን ሁነ? ነው አንተ ሰውዬ፣ አይ ከሩቅ ሀገር ነው የመጣ ነው፣ ሳንቲም ልንሰርቅ ብለን ነው የመጣ ነው። እና ከዛ በኋላ ምን እንደሆነ እኛ አናውቅም። ጓደኛ ጓደኛ ነበረ አብሮኝ። ከዛ ወጥተን በቃ ተኛ ወንድሜ። በጣም የሚገርም ቆነው እኔ በጣም ነው የደነቀኝ። ይሄ ማለት በጣም የሚያስገርም ነገር ሆኖ አይደለም ማለትም ላይክ የሚያስደንቅ ነገሩ ነው አይደለም። ለቅዱሳኑ ለቅድስት ቤተክርስቲያን ታምር ነው ምናምን እኔ ነው ብቻ ገርል ላይ አሁን ዚህ ነገር ተጽፎ ቢታይ ኖ ውሻት ነው ምና ምናም ይላል አለሙ ይኸው፣ ግን በአደባባይ አየሩ እንኳን ደስ አላችሁ ቅዱሳኑ እንዲህ ነው የሚያደርጉልን ውድ ጃር፣ ለአባትዬ ደግሞ እኮ የተወደድኩበት ቀን ሆ በልሽ። ለማንኛውም ይህን ታምራት ነማ ዝም ብዬ በአደባባይ